አቤል አቤል እዚህ ምንድን ነው ያደረግሽው ምንም አላደረግኩም አንቺም ብትሆኚ ልታደርግ የምትችይው ነገር ነው ያደረግኩት ቆይ ምን ማለት ነው እዚህ ምንድን ነው ያደረግሽው ቆይ ምንድን ነው ወንድም ቤት አትሰራ

አንተ የማትረባ እውነቴን ነው ባይተርፍ ምኞቴ ነው እንዳይተርፍ ራሱ ጠል ያለው እሺ አረ እባክሽ አንቺ ልጅ እንደዚህ አትበይ እንዴ ገና ልጅነትሽን እንኳን በስርዓቱ አልኖርሽም አይደል እንዴ እባክህ ዘወር በል ከዚህ ሲጀመር አንተ መሆንን ባቅ ኖሮ አልመጣም ነበር ቆይ እኔ ላይ አቅምን ለማሳየት ነው እንደዚህ ድረስ የመጣው አይ አረ አይደለም ሲጀመር እንደሱ አትበይ እንደሱ ስትይ በጣም አዝናለሁ በጣም ታዝናለህ አይደለ ሳስበው ግን ማስመሰል ላይ በጣም ጎበዝ ትመስለኛለህ ለምን የምትሰራ ወንጀል ካላዋጣ ትወና ነገር አትሞክርም? በጣም ጎበዝ ነህ። ልክ ነሽ። እኔም አስቤያለሁ። ባይሆን ውስጥ ላይ ራስሽን ጠብቂ፣ በቅርቡ ትውጫለሽ። ቆይ አንተ ሰውዬ ለምድ ነው እዚህ ድረስ የመጣሁ ሆነ? ከኔ ምን ፈልገ ነው? ከአንቺ ምን ልፈልግ ይችላል? እሱንም አንተ ልጠይቅህ እንጂ። ቆይ እኔም በመጠየቅ ሰበብ እዚህ ድረስ ያመጣህ ነገር ምንድን ነው? ምንም፣ ምን ሊሆን ይችላል? ያው የሚስቴ ሄሎ ሄሎ፣ አለቃ፣ አንደኛዋ ሴት በጣም ታማብናለች። ስራም እየሰራችልን አይደለም። ምን ይሻላል? ቆይ ለምንድን ነው ለእኔ የምትደውሉት? ታሪኩ የለም እንዴ? ለእኔ እንዳትደውሉ ሁሉንም ነገር ከታሪኩ ጋ ጨርሶ አላልኩም እንዴ? እሱ ሴቶቹ ጋር አይደል ያለው? አይ አለቃ፣ ታሪኩ እዚህ የለም። በዛ ላይ ምንም ነገር እንድንጠይቁ አይፈልግም። በጣም ቢዚ ነኝ ነው የሚለው። ይሄ ደግሞ ምን ማለት ነው? እርግጠኛ ነሱ? እዛ የለም አዎ አለቃ፣ የለም። እና የልጅቷን ነገር እንዴት ይሁን? መቼ ነው መታመም የጀመረችው? እንዴ ያን ያህል ከባድ ነው? ቆይ፣ እንዴት ነው ስራ መስራት ያልቻለችው? አዎ፣ ከባድ ህመም ይመስላል። ከጀመራት አንድ ሳምንት ይሆናታል። እየባሰ ነው እንጂ እየተሻላት አይደለም። ምን አንድ ሳምንት ሙሉ ስራ ሳስራ ቁጭ አለች? ቆይ እናንተ ያሟችኋል እንዴ? ለምንድን ነው እስካሁን ያልነገራችሁ? ይኸው ነገር ነው ደሞ መጀመሪያ ታሪኩ ተዋት ይሻላታል፣ ብሎን ነበር። ከዛ ተመልሶ እንደ ባሰባት ያፌት በስተ መጨረሻ ወጥመድ ውስጥ ገባ። ሰላም አሌይኩም። ሰላም ወዲ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም ናችሁ? ብዝት ይበልልኝ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ ማለት ነው። እንዲሁም አዲሶች ሰብስክራይብ አድርጉኝ። እንግዲህ ሐረግ ድራማ መቶ አስር እና በመቶ አስራ አንድ ክፍል ምን ይፈጠራል የሚለውን አብረን እናያለን ማለት ነው። እንግዲህ ጽዮን አቤልን ወቅታው ነበረ። በዚህ መሀል ኤፍራታም በጣም ደንግጣ ነበረ ስትጠይቃት አንቺ የምታደርጊውን ነው እኔ ያደረግኩት አለቻት ማለት ነው። ኤፍራታም በዚሁ መሀል ናታን እንደታሰረ አወቀች ማለት ነው። ይኸው እነሱ እንግዲህ ያፌት በእንትል ባለው ባጠመደው ግድያ ሰው ገድሏል ብሎ እንግዲህ ኤፍራታን ያገባት እንደዛ ብሎ ነው። ሁላችንም የምናውቀው ነገር ነው ማለት ነው። ሲሆንም ለሲሆንም ስለነገረቻት፣ አቤልም እንግዲህ እንትል ከያፌት ቪዲዮውን ሰርቆ አሳይቷት ነበር። ኤፍራታን እንትል እያላት ነበረ ማለት ነው። እንዲሁም ሲሆንን እያስፈራራቸው ነበረ ማለት ነው። በዚህ መሀል እንግዲህ እነሱ ያ መስሏቸው ያፌት መጣ። የፊት መቶ ስኪኑን ወይም ቢላውን የፍራታ ተቀብላ ከሶፋ ስር አስቀመጠችው ማለት ነው። ይህ እንግዲህ አቤልን ይዞት ሄደ ማለት ነው። በዚህ መሀል እያለች ነበረች የፍራታ በጣም እያለቀሰች። ለዚህ ነው እንዴ የለፋሁት? ለዚህ ነው እንዴ ተቃርቤ እኮ ነበር ወደ መጨረሻው እያለች። በዚህ መሀል ቢዚ ደውለች ማለት ነው። ቢዚ ስደውል ጽሆን እዚህ እንዳለች ነገረቻት ማለት ነው የፍራታ ጋር እንደሆነች እንግዲህ ናታን የሚታሰረው በዶክተሩ ሞት እንደሆነ ቤዚም ነገረቻት ለኤፍራታ ማለት ነው። ኤፍራታ እና ጽዮንም በዶክተሩ ምክንያት እንደሆነ አወቁ ማለት ነው። ያው እንግዲህ በዚህ መሃል ኤፍራታ ጽዮንን አባበለቻት ማለት ነው። ናታን እንደሚወጣ ምናምን ነገረቻት። እንግዲህ ኤፍራታም የዶክተሩን የነገራትን አስታውሳ በቃ እንደሚወጣ ነገረቻት ማለት ነው። በዚህ መሀል ገኒ መታ ነበር። እንግዲህ ጽዮን ወደ ቤት ሄደች። ወደ ቤት ሄዳ ነበረም። አቤልም ጠቆሞባት እንግዲህ ያው እሷ እንደወጋችው ተናግሮ ጽዮን እስር ቤት ገብታለች ማለት ነው። ያው ለቢኒም እንደወጋቸው ነገረችው ማለት ነው። ቢኒም በጣም አዘነ ማለት ነው። ይህ እንዳለ እንግዲህ አቤል ወደ ቤት ተመልሶ ለገኒም ነገራት ማለት ነው። ሁሉም እንግዲህ ጽዮን እንደወጋት ጽዮን እንደወጋቸው አቤልን አወቁ ማለት ነው። በዚህ መሀል እያለን ሉሊትም እንግዲህ ቤቱን እየፈነጨችበት ነው ማለት ነው። ደስ ብሏት ብቻዋን ስለሆነች ያው ለጽዮንም ለቤዚም እዛው ያስቀራችሁ እያለች ነበረ ማለት ነው። እና ሰፍቷት በቃ እየጨፈረች ነበረ ሉሊት፣ የድራማው ድምቀት ያው ሉሊት ከሌለች ድራማውም ደስ አይልም ማለት ነው። በዚህ መሀል ነበርና ኦድ መጥቶ ቤዚን ሊያናግራት ፈልጎ ነበረ። እንግዲህ ያው ሉሊትም ቤዚን በመጥረጊያ አስመስላ ይችናት ቤዚ አለችው ማለት ነው። እና አዲም በጣም ተናዶ ሄደ ማለት ነው። ይህ እንዳለ ያው ቤዚም ናታን እንድትጠይቀው ሄደ ነበር። ቢኒም ናታን ላይ ጠይቁት ሂደው ነበረ ሁሉም። እንግዲህ ያው ቤዚ ጠበቃ ይመጣልሃል፣ ምናምን አለችው ማለት ነው። በመሀል ግን ያው የዲያራ እናት እንዳልገደለ ስለምታውቅ ጠበቃ ልካለት ነበር፣ ሴ ጠበቃ እንዳይመጣለት ነገራት ማለት ነው። እንግዲህ ለቢኒም ሴትዮዋ ታስፈታኛለች ብሎ አለው ማለት ነው። ምክንያቱም ታስፈታዋለች። እንዲሁም የዲያራ እናት ከልጇ ጋር ከዲያራ ጋር ለመቀራረብ መልሳ ወደ ራሷ ለመሳብ እናታን እንደታሰረ ስልክ በስልክ ያወራሽ ማለት ነው። ዲያራም እንግዲህ እንድታስፈታው ጠይቃለች። እኔ ግን እናትየዋ በየመጨረሻ ክፉ ናት ማለት ነው። ምክንያቱም ልጆቿ ምን አለበት ቢቀራረቡ ምኗ ይጎዳል? ወይስ የናኦድ የሚያውቀውን ነገር ለልጅቷ እንዳይነግራት ነው አባቷ በሷ ምክንያት እንደሞተ ወይም እንደገደለችው እንዳይነግራት ፈርታ ነው መሰለኝ። ያኛውም ልጁ እንግዲህ ያኛውም ልጇ ከህትና ከወንድሞቹ ጋር መቀራ ከወንድሙ ጋር መቀራረብ ይፈልጋል፣ ግን እሷ ከእነሱ ጋር እንዲቀራረብ አትፈልግም። ምን አይነት ክፉ እናት እንደሆነች አላቅም ማለት ነው። ክፉ ክፉ አይገልጻትም እንግዲህ። ያው በዚህ ምክንያት በእናቷ ምክንያት እንግዲህ ልጇን ዲያራን ወደ ራሷ ልታቀርብ ነው ማለት ነው። እንግዲህ በዚህ መሀል ያፌት ደግሞ ጽዮንን ሊጠይቅ አትሄዷ ነበረ። ጽዮንም እንግዲህ ሰደበችው ለምን መጣ ብላ እንደ በሞተ በቃ አቤልን በሞተ ምንም ማለት አልጸጸትም ብላ ነበር እኔ ጀግናለ። ወንድሟ እኮ የማትሆነው ነገር የላትም ማለት ነው እንግዲህ ያፌትንም፣ ምንድነው የምትፈልገው ከኔ ያለችው እንደታውጫለሽ ምናምን አላት ማለት ነው። በዚህ መሀል ያው ያፌት ወደ ቤት ሄዶ ነበረ የፌት ወደ ቤት ሄዶ አቤልን እንዲያስፈታ ጠየቀው። አላስፈታም አለ ማለት ነው። ስለዚህ ብዙ ብዙ ነገር አለ ማለት ነው። በዚህ መሀል ያ ፌት ይደወልለትና አንዷ ሴት ያው መስራት እንደማትችል እንድታመመች ይነግረውና ለታሪኩ እኔ ይመስለኛል ታሪኩ ተይዟል ማለት ነው። ምክንያቱም ያ የተገደለው ፖሊስ ናታን ተገደለ ያለው እርግጠኛ ነኝ ፖሊሱ አልተገደለም ማለት ነው። ይመጣል፣ ምክንያቱም ናታን ጋር ያለው ልጅ ስለ ታሪኩ መጥፎ መጥፎ ነገር እየነገረ ነው። ስራውን ብቻ ስለ ስራው ምናምን እንደዛ እየተናገረ ነው ማለት ነው። እና አብሮት ያለው ልጅ ያ ፖሊስ ነው ወይንም ደግሞ ለፖሊስ አብሮ እየሰራ ነው ማለት ነው። ፖሊሱ ይመጣል፣ ምክንያቱም አሁን ያ ፊት ታሪኩ እንደማይሰራ ተዋት ስትታመም ተዋት እንዳለ ምናምን ተነገረው ማለት ነው። በዚህ መሀል እንግዲህ ያፌትም አቤል ለጽሆን ለፖሊሶች እንደጠቆመባት አወቀ ማለት ነው። በዚህ መሀል ጽሆንን ታስፈታለ እያለው ነበር አቤልም ማለት ነው። እንግዲህ የያፌት የመጨረሻ በቃ የክፋቱ መጨረሻ ማብቂያ እየደረሰ ይመስለኛል ማለት ነው። እንደዚሁም የዲያራ እናት ሀገሯ የተለያየ